ያስየ እውነትሽ ነው። ለምን መሰለሽ? እዛ መሀል ያለሽው እስኪ እጅሽን ከፍ አድርጊ፣ አንቺ ቀይ ጸጉር። ድንገት እንተዋወቅ ይሆናል። ይሁን ምንም ነገር። ይኸውልሽ ልክ አንቺ እሳይሽ ሁለት ልጆች አየው ሁለት ልጆች ቤትሽ ውስጥ አያለው። ኤልያስ የሚባል ሰው ታውቃለህ ወይኔ፣ አባቴ ነው። ዱዱሳ ካታላ። ለሚያምን ሁሉ ይቻላል። አልተዘጋጃችሁም። እኔ ዛሬ ላንቺ ማተብ ልመታ ነው። አየው ማለት አየው ነው። ከነ ከነምናምኗና ያየውት እኔ ምንሽ ከማይለሂ አምላክ ይመስገን። ሰፈሯን አየሁ፣ መንደሯን አየሁ። እግዚአብሔር ዛሬ ታሪኮን አልቀይር ነው እግዚአብሔር እንደዚህ እያለ ነው። የኔ እህት ይሄ ምሽት የመጨረሻ ቀን ነው። ትንቢት ይጠግበሻል። ይተነበያል፣ ይተነበያል፣ ይተነበያል። ፈቀቅ የሚል ነገር የለም። እናትሽ የት ነው ያሉት? ኤርትራ ኤርትራ። ቢኮዝ አይናቸውን ሊያጠፋ የወጣ መንፈሳ ያለው እግዚአብሔር አምላክ አፍርሻዋለሁ። ለእኛ አሜን። ይሄ ብቻ አይደለም። ከዚህ ምድር ከኢትዮጵያ ምድር ልላንቀሳቅሰው። አሜን፣ አሜን። አዘጋጅቻለሁ። እውነትሽን ነው። ለምን መሰለሽ እኔ ኤልሳን አየኋት። አሜን

እተ የትን ያለው ኤርትራ ለእኔና ለአንተ የመንፈስ ዓለም ስርዓት ሩቅ ሊመስለን ይችላል። አሁን ኤርትራ ሩቅ ነው። በእግዚአብሔር ዓለም ዲስታንስ ባሬር አይደለም። ምንም ሁሉ እዚህ ጋ ነው። ኤርትራም አሜሪካ ምንም ለእግዚአብሔር እንደዚህ ነው። እግዚአብሔር ምስክሬ ነው። የሞት አዋጅ ተገልብጧል። አሜን። ሩቅ አይደለም። አሁኑኑ ኑ ይኸው ሲንቀሳቀስ ያለው አሁኑኑ መንፈስ አለም ላይ ነገሮቹ አሁን ሲሰራ ያለው የፈውስ መልአክ ቀድሞ ገብቷል። እግዚአብሔር ነገሩን ሰርቶታል። በቃ መተሽ መስክሪ። ከፈለግ ሻ ውጭ ደዊ ከፈለግ መተሽ መስክሪ።